የለኝ ባለ ትዳር ነበርኩኝ። አሁን የለኝም። ትዳር ማለት ፈተሽ ነው ወይስ ፈታሽ? እሱ አይደለም ባለ ትዳር ባለ ትዳር እና የአንድ ልጅ እናት ነበርኩ። ከዛ ያው እዚህ ከመጣሁኝ አሁን ተፋተው ማለት ነው። ለምን ፈታሽ አንተ? ጊዜ ያው ነገሮች አለመገጣጠም ቢሆንና ርቀት ይመስለኛል። ባልሻሳት እኔ ሳውዲ ነኝ፣ እሱ ኢትዮጵያ ነው። እንቻሁን፣ በጣም ቆንጆ፣ በጣም ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን ሰባት አመቱ እና ልጅ ነው ወይስ ነበር የኖሩት? አባቴም ጋር ቤታችን፣ ጎረቤት ለጎረቤት ነው ያገባሁት፣ ነው ጎረቤት ነን ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለው ነው። ዘጠነኛ ክፍል እያለው ነው ያገባሁት። ከዛ በድሜ ትንሽ ይበልጥሽ ነበር ማለት ነው። ብዙ አይደለም። በድሜ የሚበልጠኝ ስምንት አመት ነው። ብዙ ይባላል ብዙ ይባላል ብዬሽ አላስብም። ሚስ ስም ቢበልጥ ምን ችግር አለ? አሁን እኮ አያት እንዳስተዳደጋችን ነው። አስተዳደጋችን ወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል አላገባም። ውሽም አለው ሰምተሻል። ልጅ ያላቸው አንድ ልጅ በመካከል አለ፣ አብሮሽ ያደገ በጣም ጥሩ። ስለዚህ ውሽማ እንዳለው ነገሮች እኛ በዚህ አይደለም የተጣላ ነው። ታዲያ ለምን ትፈታለች? ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለመሰለቅ፣ ገንዘብ ሲገኝ ማለት ያኔ እኔ ያለሁት ስደት ነኝ። እኔ አሁን ላይ በገቢ እኔ በልጣለሁ ከሱ ገብተሃል። አሁን ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን፣ አጣዬን ካወቅከው፣ እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክሰት የሚከሰትበት ቦታ ነው። የኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬ ሲፈጠር ማጀቴም አብሮን ነገሮች የሚፈጠሩት እና ያው በነገሮች ያለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። ስድስት አመት አብረን ኖረናል። ልክ ሰባተኛ አመታችን ወደፊት ሆኖ ነው እኔ ወደዚህ ልጄ የሁለት አመት ከሶስት ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦቼ ቀን ቀን ቤተሰቦቼ ጋር ይውላል፣ ሌሊት ሌሊት አባቱ ጋር ነበር የሚያድረው ልጃችን። እኔ ግራ ገባኝ። አንቺ በኢኮኖሚ ከበለሽ አንቻ ነባር ረ ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት ገንዘብ አንቺ ልሽ ነበር። በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደርኩት እራሱን ችሎ ለአላማ ነው። ገብታል የተሰደርኩት ለአባቴ አይደለም፣ ለትዳሬ ነው። አባቴ ገበሬ ነው። ሁሉም ባጸረገነት ያኑርልኝ ራሱን በደንብ የሚያስተዳድር በህይወት የለም። አባቴ ሁለት አመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ስለነበረው ተማሪም ስለነበር በገዛ ፍቃዴ ስለነበር ነበር ያገባሁት። ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና ስድስት አመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳውዲ መጣሁ ልጄን ትቼ። ከዛ ይኸው እየሰራን እንግዲህ። ማድረግ ያለብኝን ነገር የለም። የልጅነቴ ነው፣ የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። በውስጥ መስመር ላይ አኪል ኢየሱስ ስለ አልታረቅም ግዴለሽ ነው እንደዚህ አይደለም አይደለም። ለምን መሰለኝ ምን አለ መሰለኝ ወይም ከአንቺ ችግሩን ትልቁ ደግሞ የሰባት ዓመት ልጅ ሁለተኛ በልጅ ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይህን ማወቅ አለብሽ። ይሄም ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው። ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት። አንቺም በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት ያለብሽ፣ በቀጥታ መመለስ አለብሽ፣ የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባቸው። እኔ እንደዚህ ነው የምመክረሽ። ሌላውን ጓደኛ አባብሎች ሊሆን ይችላል። ቆንጆ ስለሆንሽ እየደወሉ መቃተዩ እሱን ያገባሻለሁ እድሜውም ምን ስምንት አመት ሰባት አመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል፣ ያን በፍጹም እንዳሰናቸው። እኔ ግን የምመክረሽ ባልሽ ጋር እንደውም አሁን እንደወጣሽ ደው ይለን። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አምሮን ኮረኮረ አነቃቃኝ፣ ያለ ነገር ነው። የትክክል አንተስ ምን ታስባለህ? በይ ወዲያውኑ አልቅሶ ቢመጣ እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮልሳች እሱም እየሰማ ይሆናል ከታችው፣ ወይ ተቆርጦ ይደርሳል። አንጆ መፍታትም ይለብ ልጃችሁን ማሳደግ፣ ሌላ ልጅ ማምጣት እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር። እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለበት። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችን አንዳርጋችሁ የራሳቸው የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንም ማድረግ ምን ይመስልሽ? ምክርህን ያው እቀበላለሁ፣ ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ፣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላል። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ስነካ ተቀበልከኝ። ለዛ ነው እንጂ ብዙ ታዋቂ አይደለም። ለምንድን ነው ፎሎ ያረጋ? አንቺ ድለኛ ፎሎ ያላረገ ሰው በጀመር ሚዲያውን ሰው ሦስት ሺህ አምስት ሺህ ሚዲያውን ፎሎ ሌላ ምን ማለፍ የምፈልገው ነገር አንደኛ ምን አለመሰለክ በጣም ተቃቅረህ ከልብህ ትቃቃርና አለመጣጣም ይመጣል። ኦሆ ኦኬ፣ ይቅርታ። እኛ የመጀመሪያው እኔ ጸቡ የጀመረው አሁን አይደለም። ግጭት ውስጥ የገባ ነው ዛሬ አይደለም ከመጀመሪያው ገና እሱ ናይ ነው የሚለው ገና እኔ ዝም በነበርኩበት ጊዜ ነይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኑር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል። በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን ያሳየኝ የእኔን አስቸጋሪ ጸባይም ሊኖረኝ ይችላል ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከእሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወት ክናሸንፈ ሆነ ደረጃ ላይ ለመድረስ ነው አይደል? እንደሚሞጣ ሁልጊዜ አለበት ቦታ ላይ አለበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ የዚህ 28 እድሜ ላይ እንደሆንኩ እንኳን አልኖርም። ነገ አርባ 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ፣ ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው። እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄል አድርግ። እዚህ እንዲመጣ ፈለግኩኝ። ሳዑዲ እንዲመጣ መኖሪያ ላውጣልህ ናት ሆኖ እኔ ህገወጥ ነኝ። እኔ የመጣሁት በባህር ነው። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነይች። ሁለት ወር ተጉዤ ነው የገባሁት ሳዑዲ ምድር ላይ። ታመሜኝ ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። ሁለት አመት ከሶስት ወሩ ነበር ልጄ። እኔም ገና ሀያዎች ውስጥ እየገባሁ ነበር በዛ ጊዜ ስለዚህ ያ ልጅ ነው ትቼ የመጣሁት የልጅ ናፍቆታለሁ የቤተሰብ ናፍቆታለሁ ብዙ ነገሩ ጠውረዶች አሉ ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው እኔ በአንድ ነገር አምናለሁ እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየት ነበር የምመኘው በቃ ፍቅር ይሄንን ነው ከአንተ በኩሎች መስጠት ክነ የሚመለከተው ግን ያልፋት ያልሆናልና በቃ ነገር እንዳልሆነ ቆጠረ። ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶን የቀረሁት እኔ አምስት አመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ። ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ ሰባት አመት ነሐሴ አስር ነበረ እና ለሰባት አመቱ ለልደቱ ደርስልሃለሁ ብዬ ቃል ገባውለት ለልጄ ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን። ከርጎ አደረኩ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩ ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤት ውስጥ ቤቱን ፊኒሽንግ ጨርሰው ነበር ቀለም ኮርኒስ ምናምን በጅብሳም ላይ የሰራው በጣም የሚያምር ቤት ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወቴ ላይ ጠይቀው አላውቅም ገንዘብ የምትሰራው የት ነው የት ነው የምታመሸው ምናምን በቃ አላውቅም እኔም ህይወትን የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላቃትም፣ ወንድንም አላቅም፣ እቅፍንም፣ ቁጣንም፣ መኖርንም የማውቀው እሱ ብቻ ነው፣ ከስራዎቹ ጀምረኝ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝ። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም ማለት፣ በጣም ነው ማምነው፣ ራሴን የማምናትን ያክል። ይሄ ምንም ደብቀው አላቅም? በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገውና ባጃጅ የገዛሁለት በመጣሁ በአመት ከምናምን አካባቢ ነው የመጣሁበትን እዳ ሳልከፍል ነው ባጃጅ የገዛሁለት። እና በቃ አሁን በባጃጅ እየሰራሁ ቤቱን ፊኒሺንግ እሰራልሻለሁ አለኝ ማለት ነው ከዛ አንቺ ለእጅሽ ምን ይጆን ይዘሽ ስትመጪና ሱቅ ከፍተሽ ትኖሪያለሽ አለኝ ይሻልኩት ከዛ ባጃጅ ያዘ ይው ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ ግን ከሱቅ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው ገባል ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አለልም ብቻ ከጦርነት መትረፉን ነው የምጠይቀው እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ ይሄን ብቻ ነው ሁሌም የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች ምጣዩን ወንድም እቃ ምናምን በቃ ካርጎ አድርጌያለሁ። እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱም የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ፣ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደታች ልኑር፣ በቃ እኔ ልኑር። ግን ከእሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው ምወደው አይደል? አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያያት ዛሬ በመድኃኒዓለም ቸርነት ነው። እና የምንጠየቅኩት እስኪ ከቻል ካልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ፣ አንድ ነገር ግዛልኝ። ይቺን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ ቀውን ሁሉ የምታርጉ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር የአምስት ወር ደሞዝ የሚያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም። ምናይ ነው የምትለው? ስለዚህ እኔ ልመጣ ቤት አለን፣ አንተ ለጅ የምትሰራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁኑ ላይ እንደዚ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ ከዛ። ካሁን በኋላ ራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያቆኝ ሰዎችም ይኖራሉ እዚህ ማጀት ልጆች፣ አባቴን ከኔ በላይ ወደዋሉ አከብረዋሉ። እና የአባቴን መሞት ቅስሜን ሰብሩት። አልፋል በቃ እንዳልነሳ አድርጉኝ። አልፏል የአባቴ ሞት እና ያለኸኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ የያዘ በቃ እዛ በርገርሽ እየበላሽ እዛ እንደዚህ። እኔ ወፍራም ነኝ ከበፊቱም ው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ላይ ይበልጥ ይሰብርሃል። ግብቷል ዱል ላይ ይሻላል እንክትክት ታርጉሃል። ታርክ ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ካባቴ ሐዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ ግን፣ ወይ ስማ አላለቅስም ብዬ ነበር። ምን ሆኜ ነው ይዞሽ ይውጣልሽ ብዙ ይቅርብኛ እና አንዳንድ ጊዜ እንደዚህ ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኘ ነው? አይዞሽ ከጥቁር ከራስ ይያለው ይውጣልሽ። በደንብ ተናገር ስከቻል ማልቀስ እንኳን ብዙም ይቀርብኛልና፣ አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው ሰው ፈልጋሉ። ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሺንግ ተሰራ አይደለ? ወይ ሶፋ ግዛ ወይ ፍሪጅ ግዛ ወይ ቁም ሳጥን ግዛ ወይ አልጋ ግዛ አልኩት። አራት አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨረስም የቤት እቃ ያስፈልገዋልና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ፣ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር መቶ ሺ ስልሳ ሺ እየሰራሽ ያላለፈልሽ እኔ ለምን እንደዚህ ትይኛለሽ አለ። ያን ጊዜ የተሰማኝን ስሜት ልነግር አልችልም። ለምን እንደዚህ ትለኛለስ? እስከዛሬ ሰራሁን ጠይቄ አላውቅም እኮ እስከ ስም አጠራሩ እራሱ ቸርነት ነው። ስሙ ባለቤቴ ቸርዬ ነው የምለው። ቸርዬ ይሄን አባትለዋለሁኝ በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርገው የቆጠርኩኝ እና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለሆነ ያው በቃ በዛ በዛ የተነሳ እኔ ጌላክ ሹብር እንደውም የሁለት ዓመት አይሞላም የሶስት ዓመት አይሞላም ማለት ጀመራ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ፣ የሚያቁ ሰዎች ይናገራሉ። ራሱ እኔ ለልጄ የሰባት አመት በጣም ልደርስለት፣ በጣም ብዙ ለፍቼ ነበር መውጣ ማለት በቃ ልጄን መጣሉ ብዬው ምንም አጓጉቼዋለሁ። ፕሮሰስ ጀምሬያለሁ፣ ልመጣ ነው እኮ ለምን እንደዚህ ትለኛለች ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሹ ብር ትገዥዋለሻለ ምን አልኩት። አሁንም ስመጣ የኔን እጅ ነው የሚጠብቀው። እኔ እኮ እጄ ላይ የለኝም ያለኝም ካርጓ አድርግ ያለው ስለ በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋ የላክሽው ብር የሶስት አመት አይሞላም የሁለት አመት አይሞላም። በቃ እነኛ ነገሮች ብጥብጥብጥ ያሉና ቤተሰብ ጋ ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰብ ጋ እንዲደርስ አድርጌ አላቅም ነበር፣ ግን ያ በቃ መጨረሻው ደረሰ። ሲደርስ እናቴ የለችም እናትቴ ያለች አባቴ ላ ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ፣ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ምንም አይነት ገንዘብ የላትም አለ እግዚአብሔር ይስጠው። እንደውም እሷ ጋ ያለው ብር ይበልጣል። እኔ ጋ የላከችው እኮ አንድ ሚሊዮን አይሞላም አለ እኔ ጋ የላከችው እኮ አንድ ሚሊዮን አይሞላም። እሷ በወር እኮ የምትሰራው ስልሳ ሰባ ሺ ነው ስለዚህ እኔ እንግዲህ 67 ሺህ ብሰራ አስበ መታመም አለ ሳውዲ ህገ ወጥ ነኝ ቤት ኪራይ አለ መታመም አለ የሴቶች የሚያስፈልገኝ አለ ያ ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2000 ከሆነ የምሰረው ደሞ 2000 ነው የምሰረው ለዋሉኝ 1500 ከሆነ 1500 ነው ከዛሱ የምሰረው በ2500 ነው 2500 ሲባዛ በዚህ በ2 በ5 አመቷ 3 ሚሊዮን ምናም ትሰራለች። እኔ ጋ የላከችው አንድ ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ምናምን ሁሉንም ሳያስብ ማለት ነው። እኔ ጋር የላከችው ይሄ ነው ብሎ ከዛ ሲል ተውት፣ ነው ያልኳቸው። በህግ መጠየቅ ይችላል ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ። ግን ተውት፣ ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም ሰማንያ ላይ ሆኖ ዓመቴን ሊያስብ ሆነ ገብቷል። ዓመቴን እየደመረ መጣ ወራቱን እየደመረ መጣ። ከዛ ሰማኔ ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ ሰማኔውን አውርዱልኝ አልኩ ይፍታኝ አልኩኝ። ገንዘብ ሽስ ባል ተውት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው። እመብርሃን ተጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንድረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱን ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የእሱን ክፉ ማምላክ ለኔት አድርገው ክፉ መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ታውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጅ ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር፣ ስለምን በስድብ ሸኘኝ? ጥያቄ የሺ አደውልባት። በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው ብዙ ሰው። አሁን ወደ ፖለቲካ እንመለስ። ይሄ ፖለቲካ አይደለም ምናምን ትሉ ሰዎች አላቸው አላችሁ፣ ይህኮ ፖለቲካ ያመጣብን እራሱ ይሄ ፖለቲካ ነው። እንጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ ያንቺም ነው የሚል ጥያቄ መጣልሽ። ጠይቃ ነበር። አየሽም፣ ቤቱ የት ነው የተሰራው? እዛው ማጀቴ፣ ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው ዝቅ ብሎ ቤተሰብ ጋር ነው ቦታው የአያቱ ነው። አያቱ ናቸው የሰጡት። አ ቤቱ እንግዲህ የሰራሽው አንቺ ነች የጋራ እንበለም። የጋራ አይገብቶኛል። ስለዚህ ፊኒሽንግ ብቻ ነው እኔ በግሌ ፊኒሽንግ በግሌ ነው ቤቱን የጀመርነው እዛው እየኖርን ነው እዛ በምጀምረነ ጀምረነው ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው ወደ ሳውዲ የመጣውት። ከዛ ነው ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው ባይዘው። ፍርድ ቤትም ስትሄጂ ስትመለሽ፣ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለው። አሁን አይውላችሁ፣ አሁን አይውልሽ አንደኛ አንቺ በስደት እያለሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱንሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየ በጣም አክብሮት አለን። ባይዘ ወይ እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ የአንቺ ታሪክ ይታል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች በተለይ ያማራው ታሪክ ነው። እኔ ሁልጊዜ እናገራለሁ፣ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዛው እያለሽ አልተግባባችሁም ማለት። ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ሂጃለሽ፣ እሱ ያላደረገው